እነዚህ በጣም ሰለጠነ የሚሉ ሰዎች ይዘውት የመጡ ጣታ ቤተ እምነት ውስጥም ጓሱን ጠቅልሎ ከገባ በጣም በጣም ቆይቷል። በጣም መደብደብ አለበት የለበትም የሚለው ምንም ጥያቄ አለው ወደ ህግ አካል መሄድ ህግ የራሱ አካሄድ ስላለው መፍትሄ ይሰጣል ብለን እናስባለን። ደቡብ ፍርድ ከሌ ነው ከሌ ነው አይደለም በቃ በጣም ሰፊ ስልኮች ወደ ቤት ወደ እኛ እየመጡ ነው። የኔ ልጅ እኮ እንድትደብቄ ነው እንደዚህ ነው። የኔም ልጅ እንዲሆናለች በጣም ያሳዝናል። ይህ ችግር ለብዙዎቹ ማሳያ ጠቋሚ ስለሆነ እንደ ሀገር ነው ማውራት ያለብን እንጂ አንድ ሶፎኒያስ ላይ ብቻ ነው ብሎ ጣትን መቆሰር ተገቢ ይህንስ ደግሞ የሱን ሀሳብ መደገፋችን አይደለም እንደ መብት በዚህ ሕይወት ውስጥ ያሉትን መናገር የሚችል የሃይማኖት አባት የሌለበት ትልቅ ወንጀል ሆኖ እና ራሱ የአዳማ የቀጠረው ልጅ መታየት አለበት የሚል እሳቤ እንዳለው ቴዲ ሀዋሳ የሚባል የቲክቶክ አወያይ መረጃ ለምን ሶፎኒያስ ላይ ብቻ እንጂ ብሎ ይናገራል። መጽሐፍ ቅዱስ የሚሰብኩ ሰዎች በአደባባይ ሲተፋባቸው ሲመቱ እናያለን። ይህንን ግን የግብረ ሰዶን መገለጫ የሆነ ባንዲራ ጭፈራ፣ አሸሸ ገዳሚ ሲደረግ ግን ምንም አይባል ሊሆን የማኛ ደግሞ ስለሱ የምታወሩት እንደሱ ከሱ የባሳችሁ እዛ ውስጥ ያላችሁበት ነው። እና መጸለዩ በጣም ጥሩ ጸልይለት። ይህንን የሚያሰራጩት ደግሞ በጣም በሚገርመው ከሰለጠኑ ዓለም የመጡ ኢትዮጵያኖች ናቸው ይባላል። አፍንጫቸው ላይ ተበስቶ ምላሳቸው ላይ ተበስቶ ቤተሰብ ያላቸው ልጆች፣ ቤተሰብ ላይም አልፈርድም። ምን እየተከሆነ ነው? እግዚአብሔርን የምንፈራ አገር እግዚአብሔር የምንባል ኢትዮጵያኖች ልጆቻችን እንደዛይ ከሆኑ እግዚአብሔርን አላስተማርናቸውም ማለት ነው። ግብረሰዶም የፈጸመ ይህን ያምል ተቀጣ የሚባል መርጃ ይወጣል አለ ማለት ነው። አለ ብቻ ሲያሁን አሁን ደግሞ መብቴ ነው አይነት የአደባባይ ነገር አይተናል። ናይት ክለብ ካላቸው ማህበር ካላቸው ምንድነው፣ ኮዳ አላቸው ዜጋ ነው ወይ እንግዲህ የአሜሪካ ዜግነት ይሁን የኢትዮጵያ አይገባኝም። ጠቅላይ ሚኒስትር መለስ ዜናዊ ዘመን መብታችን ይከበር የሚል በደንብ የተደራጀ ጽሁፍ ሁሉ እንዳስገቡ አንዳንድ ቆየት ያሉ ሰነዶች ይገልጻሉ። አለባበስ ሁሉ አላቸው። ካፌ ውስጥ ሲቀመጡ ይተዋወቃሉ። አይከን አላቸው ተቃላችሁ ልብሳቸው ላይ የሚያደርጉት የሚያንጠለጥሉት አለ። እስቲ ለጊዜው ምንባላበትን ምንታረክበትን ጉዳይ ትንሽ ቦታ አንስጠውና በዚህ ጉዳይ ሀገራዊ ንቅናቄ ማድረግ አለበት። ሰላም ጤና ስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅር ተመኘን ተሾመሽፈረ ነኝ ሀሌታ ሚዲያ እንግዲህ አንዳንዴ በጣም በጣም ኤርጀንትና ወቅታዊ ጉዳይ ሲኖር እንደዚህ ደግሞ ቀረብ ብለን ሀሳባችንን እንሰጣለን ዛሬ እንግዲህ ሀሳብ እንሰጥበት ያለነው እንግዲህ የኢትዮጵያ የመረጃ መረቦችንም መገናኛዎችንም አያጥልቅልቅ ያለው ጉዳይ ነው እሱም እንግዲህ በጋዜጠኛ ሶፎኒያስ ጉዳይ ነው የጋዜጠኛ ሶፎኒያስ ጉዳይ ብዙ መነጋገር ሀሳቦችን ጭሯል። ይህ ጉዳይን እንዴት እናየዋለን ብለን እንግዲህ የሚመለከታቸው ባለሙያ አካላቶች የህግ ባለሙያ፣ የአእምሮ ሕክምና ላይ የሚሰሩ የሃይማኖት አባቶችን በዚህ አጋጣሚ እየጋበዝን እንግዲህ ከተለያየ መረጃ የሰበሰብነውን ነገር ወደ እናንተ እናደርሳለን። ይህ ዋናው የምንናገርበት ለልጆቻችን ከማሰብ ነው፣ ማለትም ይህ ጉዳይ የአንድ የሶፎኒያስ ጉዳይ ሳይሆን ምን ያህል ስር የሰደደ መሆኑን እንግዲህ ሰሞኑን እንዳያችሁት በቲክቶክ አዋርድ ላይ የወጣቶች ሁኔታ ባለፈው እንደሰራ ነው፣ ትልቅ የመንቀድ ደውል ሆነናል ባልነው መሰረት ይሄኛው ደግሞ የሶፎኒያስ ነገር ተጨምሮ ጉዳዮች ሁሉ ስለ ተመሳሳይ ጾታዊ ግብረ ስዶም ሆኗል። ይሄ ጉዳይ ይሄ ወር ለምን ይህ አጀንዳ ተሰጥቶ እንደሚራገብ ባይገባንም ብዙ ሚስጥሮች ቢኖሩትም እኛ ያየነውን እይታ ግን ወደ እናንተ እናቀርባለን። እንግዲህ ይህንን ጉዳይ ወደ አደባባይ ደፍሮ ያወጣው እግረኛ ሚዲያ ተክሌ ነበረ። ተክሌ በወራት በፊት ሶፎኒያስን እንግዲህ ችግር ውስጥ በነበረበት ሰዓት ወደ ስቱዲዮ ጋብዞት በብዙ ጉዳይ ካወሩ በኋላ ሶፎኒያስ አንድ ትልቅ ፕሮጀክት ወስዶ የባህል ፕሮግራም ሊሰራ ያ ፕሮግራም በኤዲተር ችግር በጊዜ ባለመተላለፉ የአእምሮ መቃወስ ደርሶበት ጠበል ሄዶ ጉልጉል ያለ ልጅ ፊቱ ክስት ብሎ ጥቁሮስ ሲታይ ተክሌ ከዛ በዘለለ መልኩ የቤት መቤት ነኝ ቆንጆ ነኝ ስላለ አንዳንድም ቴክስቶች የፌስቡክ ተጠለፈ ብሎ የባለ ጉዳይ ሁላችንም ተክሌ ላይ ርብርብ አድርገን ነበር። በዚህ ሁኔታ ውስጥ እንዴት ጥያቄ እንዴት ቆንጆ ነኝ ማለትስ እንዲት ይሄንን ያመጣል ብሎ ሁሉም ሰው እየሰንደዘሩ ሀሳብ ነበረ። አሁን ሲገባን ተክሌ በጊዜው ሸፍኖ ሰውን መረጃ እንዲኖረው እሱንም ደግሞ እንዲመለስ ነበረ። ግን ከወራት በፊት እንግዲህ፣ አሁን ደግሞ እኛና እናንተን ሊያወያየን የሚነበረው ከአዳማ እየመጣ መረጃ ነው። እንግዲህ ቪዲዮን በደንብ ስላያችሁት አጠራርገን ለማስገንዘብ እንግዲህ ከአንድ ወጣት ጋር ሶፎኒያስ ባልተገባ መጡ፣ ከባህላችን ከእምነታችን፣ ከአመለካከታችን ባፈነገጠ መልኩ ወደ አዳማ ሄዶ በቪዲዮ የግብረሰደው ግንኙነት ወይንም የፍቅር ግንኙነት እነሱ እንደሚሉት ለማድረግ፣ እንግዲህ ፍቅር ይባል አላውቅም። ሄዶ እነዛ ወጣቶች እዛ ጠብቀው ዱላ የተቀላቀለበት የኃይል ምርጃ ተወስዶበት ቪዲዮ መለቀቁ ይታወቃል። እሱ ግን ቀደም ብሎ ወደ አዳማ ሄጄ ከውጭ የመጣ ላፕቶፕ ለመውሰድ ሄጄ ተደበደብኩ፣ ተዘረፍኩ የሚል መረጃ ቀድሞ አሰራጭቶ ነበረ። ከዛ እነዚህ ቪዲዮ ከመጣ በኋላ አንድን ነገር ወዲያው እንዳዩ ላለመፍረድ ጥንቃቄ እንድናደርግ ትልቅ ማሳያ ነው። ይሁንና ይሄ ጉዳይ ምንድን ነው ከእውነት ሳንግል እንዴት ይታያል የሚለው ላይም ትንሽ ካነበብ ነው ለእናንተም እናካፍል። እሱም ያው ግብረ ሰዶም ማለት ካልተሳሳትኩ የሰዶማውያን ስራ እንደማለት ነው። ይህ ደግሞ በመጽሐፍ ቅዱስ ላይ የሰፈረ እውነት ነው። ከሺህ ዓመታት በፊት አንድ ግብረ ሰዶም ተብላ ስማ የተሰየች የምችባት ዋናዋ ከተማ ሰዶም የምትባለው ከተማ እንግዲህ በጣም የከፋ እግዚአብሔርን የሚያስቆጣ እጅግ ነውር የሆነ ኃጢአት ይደረግባት የነበረ ነው ያቺ ከተማ። ባጭሩ እንግዲህ መጽሐፉን ማንበብ ይቻላል። ወደ እሳት በእሳት ዲን ነው የተበላቸው። በእሳት ዲን ተበልታለች ማለትም እግዚአብሔር የማይታገሰው አንድን ከተማ ጸጥ ርጭ ያደረገበት ኃጢአት ነው። እንደ በቀላል የሚታይ አይደለም። ይህ ኃጢአት ከዘመናት በፊት የነበረ መልኩን እየቀየረ አሁን እኔ እናንተ በደረስንበት ዓለም በሰለጠኑት ዓለም እንደ መብት በዚህ ሕይወት ውስጥ ያሉትን መናገር የሚችል የሃይማኖት አባት የሌለበት ትልቅ ወንጀል ሆኖ እናያለን። ሰለጠኑ አለም አሁን እንግዲህ ሚሽነሪ ወይንም ለመጽሐፍ ቅዱስ እገዛ አደርጋለሁ የሚባሉት እነሱ እነ ኖርዌይ፣ ይቅርታ ስዊድን ያሉ ሀገሮች መጽሐፍ ቅዱስ የሚሰብኩ ሰዎች በአደባባይ ሲተፋባቸው፣ ሲመቱ እናያለን። ይህንን ግን የግብረ ሰዶ መገለጫ የሆነ ባንዲራ ጭፈራ አሸሸ ገዳሜ ሲደረግ ግን ምንም አይባል። በጣም የሚደንቀው ይሄ ኤዥያንም ያጠቃለለ ላቲን አሜሪካን የወረረ አፍሪካ ውስጥ ደግሞ በአዲስ ጉልበት እየተገለጠ ያለ የጨለማ አሰራር ነው። ይህ ስራ በእኛ ትውልድ ምን ደረጃ ደርሷል ለሚባለው እንግዲህ በውስጥ ብዙ ነገሮች ይደርሱናል። ናይት ክለብ እንዳላቸው፣ ጭፈራ ቤት እንዳላቸው፣ በውስጥ እንደሚገናኙ፣ በጠቅላይ ሚኒስትር መለስ ዜናዊ ዘመን መብታችን ይከበር የሚል በደንብ የተደራጀ ጽሁፍ ሁሉ እንዳስገቡ አንዳንድ ቆየት ያሉ ሰነዶች ይገልጻሉ እና ይህንን የሚያሰራጩት ደግሞ በጣም በሚገርመው ከሰለጠኑ ዓለም የመጡ ኢትዮጵያኖች ናቸው ይባላል። ይህንን ስንል እነሱ ላይ ጣት ለመቀሰር ሳይሆን አብዛኛው የዚህ ልምምድ ያለባቸው ናቸው። እነዚህ በጣም ሰለጠን የሚሉ ሰዎች ይዘውት የመጡ ጣታ ቤተ እምነት ውስጥም ጓሱን ጠቅልሎ ከገባ በጣም በጣም ቆይቷል። በጣም ብዙ ቤተ እምነት ውስጥ በሚስጥር ተይዞ ነው እንጂ እንደ የቤተ እምነቱ የነውር ድርጊት ይፈጸማል። በተለያየ የፍርድ ሂደትም አንዳንድ መረጃ ሲወጣት እንደምናየው ግብረ ሰዶም የፈጸመ ይህን ያመል ተቀጣሚ ይባል መረጃ ይወጣል አለ ማለት ነው። አለ ብቻ ሲያሁን አሁን ደግሞ መብቴ ነው አይነት የአደባባይ ነገር አይተናል። እንግዲህ ይህንን ፕሮግራም ስናወራ በቲክቶክ አዋርድ ላይ እጅግ ከባህል ያፈነገጠ ነውረኛ አለባበስ የለበሱ ወጣቶች በህግ ጥላ ስር መሆናቸውን መረጃ እየተተለቀቀ ነው። ከኛ ባህል ያፈነገጠ ለትውልዱ የማይጠቅም መሆኑን እንግዲህ የህግ ክፍሉ እየተከታተል ምን እንደሚያደርገው የምናይ ነው። እንግዲህ በዚህ አዋርድ ላይ ብዙ የመንግስት ካምፓኒዎች፣ የግል ድርጅቶች ስፖንሰር አድርገውታል።

ቱር ለማድረግ ሁሉ እንቅስቃሴ የተጀመረበት ነበረ። ይሁንና በአንዳንድ ጉዳይ እንግዲህ ይ ጉዳይ ደረጃ እንደደረሰ ባናቅም ነገሩ ያለበት ደረጃ እየተከታተለን እናቀርባለን። ታግዷል የሚሉ አሉ፣ የለም መብታቸው ነው የሚሉ ደግሞ በየፊናው ይናገራሉ። ይሄ ማለት ማሳያን የሆነ በጊዜው እኛ ሰርተንበት ነበረ። ከባህላችን ያፈነገጠ አለባበስ ስታይል እንግዲህ አሁን አንዱን ወይ አንዷን ነጥሎ ማውራት ተገቢ አይደለም፣ ዳለ ፕሮግራሙ በባህልና ቱሪዝም መገምገም ያለበት የመንግስት አካላቱን ጉዳዩን ሲሬስ እንዲያዩ የሚዲያ አካላቶች ሲጮው ነበረ። እንግዲህ መንግስት የሚመለከተው አካል ይህን ጉዳይ እልባት ለመስጠት እንግዲህ በዚህ ላይ ተሳትፎ ያላቸውን በግጥላ ስራ አድርጓል። የዚህ ሁሉ ግን መሰረቱ በአንድ ቀን ይመጣ አይደለም፣ የቆየ የገነገነ ችግር ነው ይህ ችግር እንደ ሀገር ለትውልዱ ትልቅ ትልቅ ፈተና ሆኖ መምጣቱ ማሳያ ነው። ናይት ክለብ ካላቸው ማህበር ካላቸው ምንድነው ኮዳ አላቸው። ዜጋ ነው ወይ እንግዲህ የአሜሪካ ዜግነት ይሁን የኢትዮጵያ አይገባኝም፣ የምን ዜግነት እንደሆነ ኮዷ ዜጋ ናት። አለባበስ ሁሉ አላቸው። ካፌው ሲቀመጡ ይተዋወቃሉ። አይከናላቸው ታውቃላችሁ። ልብሳቸው ላይ የሚያደርጉት የሚያንጠለጥሉት አለ ተመሳሳይ የሴት ግንኙነት የሚያደርጉ ምስታይል አላቸው። እና ወንዶችም እንደዛ በጣም በሚያሳዝን ሁኔታ ከዚህ ቀደም የሰሙትን አንድ በጣም በጣም እንግዲህ ቤተሰቦች ልጆች በዓለም ዙሪያ ያላቸው ኢትዮጵያኖች ጥንቃቄ እንድታደርጉ ነው። በገዛ ወንድሙ የተደፈረ ግብረሰዶም ልጅ አለ፣ በእውነት ነው ባለን መረጃ ክትትለረሆነ አመት ስለማውቆ ነው። ኮምፕሌትሊ የወንድ ካራክተሩን አስለውጦታል በሚገርም ሁኔታ። እንደዚሁ ደግሞ ቤተሰብ ችግሩን ሳያውቅለት እንደ አእምሮ ችግር ያለበት የተባለ ልጅ ይቅርታ አድርጉልኝ እንግዲህ እኔ አብዛኛው ከቤት የሚያወጣ አብዛኛው ኮሚኒኬሽኑ ከሴት ጋር የሆነ ካራክተሩ አስቸጋሪ የነበረ ልጅ እናቃለን። በየሰፈሩ በየቤቱ በየሀገሩ ቤት ይቁጠረው። አሁን በሚያሳዝን ሁኔታ ትምህርት ቤት ውስጥ ስልክ እጃቸው ላይ ነው። የዛሬ ልጆች በሙሉ ታብሌት እነሱ ጋር ነው። ስንገባ እኮ ስልካችን ነው የሚነጥቁት። እኔ አንድ ወዳጅ የኮሪያን የስልክ ስርዓት ሲነግረን፣ መንግስት ነው የሚቆጣጠር። ለህፃናቶች የራሳቸውን ሲም ካርድ አላቸው። ስልካቸው ርካሽ ሆኖ የትኛኑ ቪዲዮ ዳውንሎድ እና አክሰስ ማድረግ አይችልም ወዲያው ብሎክ ያደርገባቸዋል። በጣም ደግሞ በሌላ መንገድ ከሄዱ ደግሞ በሚገርም ሁኔታ ይሄ የሚከታተሉ አካል ቤት ድረስ ይመጣና ቤተሰብን በህግ ጥላ ስር ያውላል። ይሄ እኛ ሀገር በጣም በጣም ፈጥኖ መሆን አለበት። መቼም አርቲፊሻል ኢንቴለጀንታችን ብዙ እየሰራ ነው፣ እንዲሁ በዚህም ጉዳይ ቢሰራ ይሻላል። ትልዱ ለማትረፍ ለምን? በተለይ በተለይ ታዳጊና ወጣት ልጆች ባለፈው መቼም ሰምታችኋል ታዳጊ የሆኑ የኢትዮጵያ የሴት እግር ኳስ ተጫዋቾቻችን ጥቂቶቹ አሁን በጣም ያሳዝነኝ እይዛለን ሚዲያው ላይ በቃ ሁሉንም አንድ ላይ መጨፍለቅ በጣም ያሳዝናል። እንደዛ አለ ጥቂቶቹ ወይንም ደግሞ በዚህ ውስጥ ያሉ ችግር እንዳለባቸው ተነግሯል። በአርቲስቶች በመረጃ የምናቀርበው በጣም ፌም የተጨበጨበላቸው፣ ብዙ የሚባል ለብዙ ጊዜ በብዙ መረጃችን እጃችን ላይ ያለ ቀና ጊዜ ጠብቀን እኛም አስፈላጊ ከሆነ መረጃውን ልናቀርብ ዝግጁ ነን ለምን ይሄ እውነት ነው አይደለም? የሚለውን ማጣራት የግለሰብናም ስለሚነካ ግን፣ የተጨማለቀና ብዙ ነገር ውስጥ እየተገባ እንዳለ ያሳያል። ድህረ ስልጣኔ የሞደርን የመሆን የማወቅ የመሰልጠን በዚህ ውስጥ የማያልፍ ጉዳይ በጣም እንደኋላ ቀርነት እኮ እየተነገረ በወጣቶቻችን ያለበት ወቅት ነው። በጣም ትናንሽ ልጆች ትልልቅ ስታቱ በውድ ገንዘብ ተነቅሰው፣ ገንዘቡ ኬትን ነው የሚመጣው አይልም ቤተሰብ። አንዳንድ ሴቶች ካዩቸው ገና ልጆች ገና ጦት ያላወጡ እኛ ቢሮ ስር እናቸዋለ። ግማሽ አካላቸው ራቁት፣ እኛን ብርድ እንደዚህ እያሰቃየ እኔ አይበርዳቸውም። አፍንጫቸው ላይ ተበስተው፣ ምላሳቸው ላይ ተበስተው፣ ቤተሰብ ያላቸው ልጆች ቤተሰብ ላይም አልፈርድም። ምን እየተሆነ ነው? በጣም በጣም በጣም የዚህ ሶፎኒያስ ጉዳይ ብዙ ኢሹ ስላነሳ ነው። በጊዜው እንግዲህ ሶፎኒያስ ወደ አዳማ ከሄደ በኋላ በወጣቶቹ ተደብድቦ በቪዲዮ የቀረበ መረጃ ነው። መደብደብ አለበት የለበትም የሚለው ምንም ጥያቄ የለው። ወደ ህግ አካል መሄድ፣ ህግ የራሱን አካሄድ ስላለው መፍትሄ ይሰጠዋል ብለን እናስባለን። ይሁንና እንግዲህ ሶፎኒያስ ይሰራበት የነበረው አሻም ቴሌቪዥን እና ትርታ ሬዲዮን ነው እንግዲህ አሻም ቴሌቪዥን ከሊቃዎች በኋላ ባረገው በረጃ ውሉን ማቋረጡ እሱ ደግሞ ራሱን ለማረጋጋት ወደ ጠበል ቦታ መሄዱን ተናግሯል። መልካም ቦታ መርጠሃል ነው የምንለው። በቃ ይሄ በእግዚአብሔር የሚፈታ ችግር ነው። ማለትም በቃ ይሄ ችግር ለብዙዎቹ ማሳያ ጠቋሚ ስለሆነ እንደ ሀገር ነው ማውራት ያለብን እንጂ አንድ ሶፎኒያስ ላይ ብቻ ነው ብሎ ጣትን መቆሰር ተገቢ። ይህ እንዲህ ስንል ደግሞ የእሱን ሀሳብ መደገፋችን አይደለም ግን ይሄ በየቤቱ እያንኳኳ ያለ አደገኛ ችግር ነው። የወንድ ችግር ብቻ አይደለም። እኛ በግልጽ ነው የምናወራው። በጣም ብዙ ወጣት ሴቶች በዚህ ሰዓት ምን አይነት ጾታዊ ግንኙነት ነው የሚያደርጉት? ለዚህ የሚያጋለጥ ጾታዊ ግንኙነት ነው የሚያደርጉት። ብዙዎቹ በፌስቱን ላይ እየተጠቅሙ ነው። ብዙዎቹ የሞራል የሞራል ድቀት ውስጥ እየከተታቸው ነው። ከዚህ የተነሳ አደገኛ ለምን የእኛ ባህላችን እንደዚህ አለመድን ተሸፋፍኖ ነው ያለ ማለት ነው። እግዚአብሔር ፈጣሪ በሰጠን ፆታዊ ግንኙነት ከማድረግ እንደ እንስሳ እንስሳ እንኳን ስርዓት አለ በእውነት ከዛ ባለፈ ይሄ እንግዲህ እንደዚህ ይሉታል፣ እንግዲህ አኒማል ሴክስ ነው ብለው የሚያወሩት እና እንጂ አኒማል እንኳን ህግና ደንብ አለው። ሴቶች ምን እንደሚያደርጉ ይታወቃል። እውነት እና ይሄ ወዴት እየሄደ ነው? ለጤና ተጎጂነት እያጋለጣል እያሉ እኮ የህክምና ባለሙያዎች በየመድረኩ ይናገራሉ። ወንዶችም እንደዛው። ይሄ እንግዲህ በፈጣሪም በጣም የተወገዘ ነው። እንደየ ቤተ እምነቱ እንግዲህ የመጽሐፍ ቅዱስ እንደማነበው ላልተገባ አይምሮ ተላልፎ የተሰጡ ሰዎች እንደሆኑ መጽሐፍ ይናገራል። እግዚአብሔርን እንደ እግዚአብሔርነቱ ባለማወቅና ባለማምለካቸው የተነሳ ላልተገባ አይምሮ ተላልፎ ሰጡ። ያልተገባ አይምሮ ደግሞ ወረድ ብሎ ምን እንደሚያደርጋቸው ግልጽ አስቀምጧል። ከባህሪያቸው ውጭ እርስ በእርስ ግንኙነት ያደርጋሉ ብሎ ቁጭ አድርጓል። ስለዚህ እግዚአብሔርን የምንፈራ አገር እግዚአብሔር የምንባል ኢትዮጵያኖች ልጆቻችን እንደዛ ከሆኑ እግዚአብሔርን አላስተማርናቸውም ማለት ነው። ያስተማርናቸው ዓመፅ ነው። አመፁ ደግሞ ይታያል። ምንም ጥያቄ የለውም። በቃ ሁሌ ጦርነት ነው፣ ሁሌ ጭንቅ ነው፣ ሁሌ መከራ ነው። አንዱ መገለጫ ነው። መቼም እግዚአብሔርን የሚፈራ ከራሱ ወንድም ጋር ሲባል ላይ ይኖራል ብዬ አስብ ስለ ፖለቲካ አይደለም። ማሩ እኔ ስለ ወዳጅነታችንን ስላጠለሸውም ግንኙነት ነው። አንዱ እግዚአብሔርን አለመፍራታችን ነው። በሁለተኛ እንደዚ አይነት ትውልድም ደግሞ እንዲመጣብን ሆኗል። ይሄ ጋዜጠኛ በተለያየ መልኩ የተጠየቀው መረጃዎች አሉ፣ አሁን እየተለቀቁ ያሉ በጣም በሚገርም ሁኔታ በውጭ ሀገር ደግሞ ያሉ እንደ እድሉን ካገኘነው እንደ መረጃ ኢንሰርት አድርገን አስገብታለን፣ እናሳያችሁ ሞክራለን። ራሱ አዳማ የቀጠረ ልጅ መታየት አለበት የሚል እሳቤ እንዳለው ቴዲ ሀዋሳ የሚባል የቲክቶክ አወያይ መረጃ ለምን ሶፎኒያስ ላይ ብቻ ብሎ ይናገራል። የሆነ የማኛ ደግሞ ስለ እሱ የምታወሩት እንደሱ ከእሱ የባሳችሁ እዛ ውስጥ ያላችሁበት ነው። እና መጸለዩ በጣም ጥሩ ጸልይለት። ግን እኛ እያወራን እዛ ውስጥ አይደለም። ሌላው ሙሉ ኢትዮጵያ የሚያወራው ልትሉዱ አስበ ነው። ይህንን ያላወራ ምን እናወራ? እርስ በርሳቸው የምንጣላበትን እንደፈለግ የምናወራ ነው። የኒማኛ ይህንን አታውሮ መባል የለበትም። ሲወራ እንዴት ሚዛኑን ጠብቆ መነገር አለበት የሚለሆን ሀሳብ ብታሰራጭ ጥሩ ነው። በዚህ ጉዳይ ላይ እንዴት የኒማኛ እንዲላል ተብሎ አንተ ላይም ጥያቄ እየተነሳ ነው። ለምን የማውገዝ የመቀጥቀጥ ወይንም ደግሞ ከምድር ገጽ ይጥፋ ሳይሆን ሶፎኒያስ ያዝ እንግዲህ የህግ አካል የራሱን ክትትል ያደርጋል። የሃይማኖት አባቶች ለዚህ ኢትዮጵያዊ መጸለይ ማስተማር፣ የህይወት ልምምዱ እንዶ ከቻለ እዚህ ደረጃ ከደረሰ ፊት ለፊት ወጥቶ ሌሎችም እየወጡ የሚድኑበትን መንገድ ቢጀመር በጣም ብዙ ትውልድ እናተርፋለን ነው እንደ ሰደድ እሳት በአደገኛ ሁኔታ በትምህርት ቤቶቻችን በእምነት ተቋማች ውስጥ እኔ አላውቅም። በፖለቲካ ፓርቲ ውስጥ ሊኖር ይችላል። ለምን ይሄ ቀላል ጉዳይ አይደለም። በጣም ሰለጠንን የሚሉ ሰዎች የሚሄዱበት መንገድ ነው እና ብዙ ጊዜ አሁን የሶፎኒያስ ሲነገር ሴቶችስ የሚባል አለ። እንግዲህ የሴቶችም ያልተገባ ፆታዊ ግንኙነት የሚያደርጉ አሉ። ከወንድ ጋርም ደግሞ ባልተገባ በኩል የወንድ ግንኙነት መፀዳጃ ቦታው ላይ የሚያደርጉ አሉ። ሀቅ ነው። ይሄ ለጤና ማደገኛ ነው። ለግብረ ሰዶምም ደግሞ ያጋልጣል። ምንም ጥያቄ የለውም። ግልጽ የምንነጋገርበት ጉዳይ ነው እና ሀሌታ ሚዲያ በዚህ ጉዳይ የሚመለከታቸው አካላቶች በተከታታይ ይዘን እንቀርባለን። ማለትም በእውቀት ከሳይኮሎጂም ችግር አለበት እያሉ ባለሙያዎች ያወራሉ። በዚህ ጉዳይ ላይ እንግዲህ እርዱን ትልልቅ በዚህ በማማከር ውስጥ ያላችሁ ስንደውልላችሁ ስልካችሁን አንስታችሁ የሀገራዊ ጉዳይ ስለሆነ ከኛ ጋር ውይይት አድርጉ። ከሌላ ሚዲያ ጋር በተረፈ ደግሞ የሃይማኖት አባቶችስ የት ናቸው? በእውነት አንድ ሰው እንዲህ ብሎ ጽፏል። በጣም ብዙ አብያተ ክርስቲያናቶች በወንጌሊያንም በኢትዮጵያ ኦርቶዶክስ ቤተ ክርስቲያንም ለወጣቶች ታሳቢ የሆነ ፕሮግራም እምብዛም የለም። አብዛኛው ቦታ በሱቅ እየተወረረ ነው። ሱቁ ገንዘብ ብቻ ነው የሚያመጣው እንጂ ለትውልዱ ትውልዱ የሚዝናናበት ትውልዱ የሚማማርበት ብዙ ፕሮጀክት መንደፍ ይቻል ነበረ ይባላል። በወንጌላ ቤተክርስቲያን ብዙ የህንፃ ግንባታ አለ። ምን ያህሉ ለእነዚህ ወጣቶች ሙያ ነገር የተዝናኑ የሚጫወቱ ለልጆቹ የሚሆን ነገር ይሰራሉ፣ የሚለው ቤት ይቁጠረው። በቃ ይሰራል ኢንካም እንዲያመጣ ለክራይ ብቻ ነው የሚለው። ትውልዱ ግን እንደዚህ እያመለጠ ነው። እንግዲህ በዚህ ጉዳይ ላይ በጣም የተለያዩ መረጃዎቻችን ላይ እየመጡ ነው። እንዳገኘን አንዘረግፈውም፣ ኃላፊነት አለብን። ግን ዝም የማይባል ጉዳይ ነው በዚህ ለማለት እንፈልጋለን። እንግዲህ በዚህ ሀሳብ ላይ ያላችሁ ባለሙያዎች ቅድምም ጥሪ አድርገናል። መታችሁ ሀሳብ ብሰጡን ደስ ይለናል። በዚህ ጉዳይ ላይ በተለያዩ ሚዲያዎች እንግዲህ ቅድም እንደተናገርኩት ሀሳብ ተሰንዝሯል። የከተማውን አየር ይዟል። ለምንድ ነው ይሄ ጉዳይ ይሄ ወር እዚህ ጉዳይ ላይ ብቻ እንድናተኩር የተደረገው ለምንድን ነው የሚል ጥያቄ እያስነሳን ነው። እንዲህ አይነት ነገር በጣም ይሰራጫል። አሁን አንዳንድ የማህበረሰብ አንቂ ነን የሚሉ ለረጅም ዓመት በዚህ ጉዳይ ላይ ይሰሩ? ነገሩን ግልጥልጥ አድርገው ሲያወሩ እንሰማል። ግን በሌላ ቴክኒክ ደግሞ የራሱም ሳይድ ኢፌክት አለው የሚሉ ሰዎች አሉ። አሁን አንዳንድ ቤተ እምነት ውስጥ በትልቅ ደረጃ በኮሌጅ ደረጃ ግንኙነት አድርገው መግለጫ እያወጡ ነው። በአደባባይ ይቅርታ ብለዋል። ዶክተር ምናምን ፓስተር ከሊ በዚህ ጉዳይ ላይ በይቅርታ ይታለፋል። መጽሐፍ ቅዱስ ለዘመናት ሲሰብኩ የነበሩ እንደ ጨው አንድ አድርጎ የሚያስቀር ኃጢአት መሆኑን የሚያውቁ የሃይማኖት አባቶች ነገሩን በችለተኝነት አይተው ዘመናዊነት ነው ብለው ጽወታቸውን የቀየሩ የሃይማኖት አስተማሪዎች እኛ ሀገር መጥተው በትልቅ ጉባኤ መሳተፋቸው ኡ ያሉ ደግሞ ማህበረሰብ አንቂዎች፣ የቤተ እምነት ተከራካሪዎች እንደነበሩ አለ በተከታታይ በዚህ ጉዳይ ሰርተዋል። እዚህ ደረጃ ላይ ተደርሷል። የምንወሻሽበት ጉዳይ አይደለም። እስቲ ለጊዜው ምንባላበትን ምን እንደታረክበትን ጉዳይ ትንሽ ቦታ አንስጠው እና በዚህ ጉዳይ ሀገራዊ ንቅናቄ ማድረግ አለብን። ደቡብ ፍርድ ከሌ ነው ከሌ ነው አይደለም። በቃ በጣም ሰፊ ስልኮች ወደ ኛ እየመጡ ነው። የኔም ልጅ እኮ እንድትደብቄ ነው እንደዚህ ነው የኔም ልጅ እንዲሆናለች። በጣም ያሳዝናል። በጣም ያው እንግዲህ መጽሐፍ ቅዱስ እንደሚለው ላልተገባ አይምሮ ተላልፎ የመሰጠት ችግር ስለሆነ ይሄንን አእምሯችን እኛ ጠብቀ ነው ቀርቶ እግዚአብሔር ጠብቆት እንኳን ኮንትሮል ማድረግ አንችልም። ለእግዚአብሔር ሐሳብ ወይንም ለምንከተለው እምነት የምንታዘዝ ሰዎች አይደለንም። ግን ላልተገባ አእምሮ ስለተላልፎ መሰጠት ለእንዲህ አይነት እጅግ አወዛጋቢ ነውረኛ፣ አሳፋሪ ድርጊት አሳልፎ እንደሚሰጥ ቅዱስ መጽሐፉ በዚህ ጉዳይ ላይ ሐሳብ ሰጥቷል። በቁርአን በተለያየ ቤተ እምነት በዋቂፍ እናም፣ በዚህ ጉዳይ ላይ እንዲ ነው የሚለው፣ ትውልድ የሚያተርፍ ሀሳብ ካለ ቢሮችን ክፍት ነው። እኛ የሃይማኖት ጉዳይ ሳይሆን ይህንን ነገር እንዴት እንታደገው የሚል ፕሮግራም ለማዘጋጀት ነው። እንግዲህ ቤተሰቦቻችን ይህን ፕሮግራም ሰብስክራይብ ላይክ ሸር ኮመንት በማድረግ ለብዙዎች ተደራሽ እንዲሆን አድርጉ። አይናችንን ከአንዱ ሶፎኒያስ ላይ በማንሳት እንደ ጉድ የወረረንን ጉዳይ በጋራ እንወጣ። ሃይማኖት አባቶች ተነሱ፣ የመንግስት ባለሥልጣናቶች በተለይ የወጣቶችና የሴቶች ጉዳይ እንግዲህ መግለጫ ሰጥተው ከሆን እስካሁን ባየሁት መረጃ ያየሁት ነገር የለም። እንግዲህ እነዚ ወጣቶች ከህግ ጥላ ስር መሆናቸው ይበል የሚያስብል ነው። በጣም በተጠና መልኩ በዚህ ጉዳይ ላይ መሰራት አለበት። እነዚህ ሎቢ በማድረግ ማታ ማታ ልክ እንደ አንድ ሴት ወንድ የሚቀርብበት ሀገር መሆኑ በጣም ያሳፍራል። በተለይ በተለይ ደግሞ የጎዳና ተዳዳሪዎች ምን ያህል ተጠቂ እንደሆኑ አንድ ዶክመንት አይቻለሁ። በቃ እነሱ በተኙበት ይመጣል፣ የሆነ ነገር ይሰጣል፣ በጉልበት ያፈኗቸዋል። በጣም አሳዛኝ ጉዳይ ነው እና ይሄ ጉዳይ በቀላል የሚታይ ስላልሆነ ማሳያው ደግሞ ብዙ ፕሮግራሞች በሀገሩ ላይ ተንሰራፍቶ ስለታየ በዚህ ጉዳይ ላይ ሁላችንም ቆም ብለን እናስብ እንላለን። የዛሬው ፕሮግራማችን ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉን፣ ሀሳብ ስጡን። በዚህ ጉዳይ ላይ ሰፋ ያለ ፕሮግራም እንሰራለን ከዛሬ በዚህ በቃናል ተሾመ ሽፈራውን ይሻለው